የእኔ ቤተሰቦች እንኳን ደስ አላችሁ። በመጀመሪያ ደረጃ እውነት ለመናገር ሩታዬ እንደዚህ የሆና እንደዚህ በራሷ መግቢያ ስለሰራች በጣም ደስ ብሎኛል። እውነቴን ነው የምላችሁ፣ ከምንም በላይ ማለት ነው። በጣም ተጨንቄ ነበር። እስከ ዛሬ ሆስፒታል ትሆናለች፣ ወታለች ወይ፣ በቃ ሀሳብ ሆኖብን ነበር ብዙዋችን ማለት ነው። እንኳን ደስ አላችሁ። ሩታዬ እንደዚህ ደህና ሆና ስለመጣች እኔ በጣም ደስ ብሎኛል። ብዙዋችሁም ደስተኛ እንደሆናችሁ እርግጠኛ ነኝ። ደስ ይላችኋል ማለት ነው። በመቀጠልም ደግሞ እንግዲህ ሩታዬ ውሳኔዋን አልቀይርም ብላለች። አብርሽም ደግሞ ያው ጥፋት አለብኝ አጥፍቻለሁ እያለ ነው። ጋሼም ደግሞ ሮታና አብርሻ አንድ ላይ እንዲሆኑ ሞርም እንኳን ደግሞ አብርሽን የራሱ ጉዳይ ነው። እንደፈለገ ይሁን። ሩታዬን ይዤሽ እኔ ልጄ ነሽ፣ ቤቴን ወስድሻለሁ፣ በራሴን አቅፍሻለሁ እያላት ነበረ። በጣም ደስ የሚንግግር ነጋሽ እየተናገሩ ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ፣ በያላችሁበት ሰላማችሁ በዘዘብ ተረፍርፍ ይዛደለኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ነው እና ውድ ቤተሰቦቼ እናንተስ እንዴት አያችሁት? የዛሬ ቪዲዮ ምን አስተያየት ትሰጡበት አላችሁ? እስቲ ኮሜንት ላይ አስቀምጡ። እንደኔ እንደኔ ያው ሩታዬ ተጎታለች፣ ተሰብራለች፣ እናውቃለን ሁላችንም ህመምተኛ ናት። ግን በቃ ለጋሽ ስትል ለአንዴ ለመጨረሻ ጊዜ ለአብርሽ እድል ብሰጠው እና አንድ ላይ ቁጭ ብለው ማንንም ሳያስገቡ ቢኒ ተብዬው፣ አቤላ ተብዬው ሞር እንኳን ጋሽዬ ራሱ ርቀው ለብቻቸው ቁጭ ብለው አውርቱበት ተነጋግረውበት በቃ አንድ ላይ ቢሆኑ በጣም ደስ ይለኛል። አንድ ላይም ሲሆኑ ግን ጋሽዬ ለሁለቱም ትምህርት ሰጥቶ እዚህ ጋር አንድ ነገር በተፈጠረ ሰዓት አብርሽም ሮጦ የራሶች ጉዳይ ነው እንለያይ ሳይሆን፣ ሩታም ደግሞ የራሶች ጉዳይ ነው ቤት ትቼ ይወጣለው ማለት ሳይሆን እንዲህ ነገር እንዳይደገም ሁለተኛ ድጋሚ አብርሽም ሆነ ሩታም ሆነ እንዳይደግሙት ጥሩ ትምህርት በቃ የማይረሱ ትምህርት ሰጥተዋቸው ጋሽዬ ለመጨረሻ ጊዜ እኔ ሩታና አብርሽ አንድ ላይ ቢሆኑ በጣም ደስ ይለኛል። እና እውነት ለመናገር እኔ በጣም ነው ያሳዘኑኝ ዛሬ ያሳዘኑኝ። ምባርት ቢሆን በጣም ነው ያስለቀሱኝ። ከምሬ ነው ሙላችሁን። አብርሽና ሩታ ሰላም ሲባባሉ በጣም ልቤ ሰበረኝ። መቃለም እንደሆነ አላውቅም። ሞር ደግሞ እኔ አብርሽና ሩታ እንዲለያዩ አልፈልግም። ሩታዬም ልትጎዳ አልፈልግም። ሴት ልጅነትና በሩታዬ ላይ ደግሞ በደል እንደደረሰ እንደ ተጎዳች እንደ ተመመች እናቃለን። ነገር ግን እንንጃ ሁለቱም ተለያይቶ ማየት ደግሞ በጣም ይከብዳል። አንዳንዴ ለምን ትላላችሁ? ለምን ሁልጊዜ ጊዜ በእንደዚህ አይነት ስቃይ ውስጥ ለምን በእንደዚህ አይነት ሁልጊዜ ጊዜ መሰደብ፣ ሁልጊዜ ሁል ጊዜ ማልቀስ፣ ሁልጊዜ ጊዜ ማንገት፣ መደፋት ትላላችሁ። ነገር ግን እንንጃ በጣም ከባድ ነው። እንዳሉም ጋሼም ማለት ነው። እውነቴ ነው የምላችሁ አብርሽና ሩታ ጥላቻቸው በዚህ ናክል አይደለም። ስለሚዋደዱና ስለሚፈቀሩ አብርሽም ስለሚወዳት ሩታም ስለምትዋደዱ ነው እንደዚህ ነገር ችግር የሚፈጥርባቸው እና የአብርሽና የሩታ ሕይወት በነገራችን ላይ አብርሽና ሩታ ብቻ አይደሉም ችግሩ። ተምሬ ነው የምላሱ ችግሩም ህዝብም ላይ ችግር አለ። በጓደኛም ችግር አለ በቃ የሆነ አጠገባችሁ ሁሉም ባለ ሰው ችግር አለበት። የአብርሽና የሩታ ትዳር እራሳቸው አይደለም ችግሩ፣ በራሳቸው ችግር አይደለም። ነገር ግን እኔ በቃ ሁሌም የሚያሳዝነኝ ነገር ቢኖር ለምን አብርሽና ሩታ በራሳቸው ተጋጅተው ወይም በራሳቸው ተሰድበው በቃ አንተ እንደዚህ ብለሽኛል፣ አንተ እንደዚህ ብለኸኛል ተባብለው ቢሆኑ እኔ እምናለው ነገር ግን በቃ ሰው ሁሉም ለጥቅሙ ሲነው፣ ከምር ሞል ቪዲዮ የምንሰራኛ ለጥቅማችን እያን ነው በቃ ትክክለኛው ነገር አንነገርም። አንዳችን ሩታን እንደግፋለን፣ አንዳችን አብርሽን እንደግፋለን። በቃ እንጃ አላቀም፣ ምን ብዬ እንደምናገራችሁ ማለት ነው። ያንን ነገር ነው እንዲጎዳቸው የሚያረገው። ሁሉም እየተጠቀመባቸው ሁሉም እየነገደባቸው በቃ ለአብርሽ እና ለሩታ ትዳር የሚያስብ ማንም የለም። እውነት እነዚህ ልጆች የወጣት ናቸው። በወጣትነታቸው በጣም ለክመዋል፣ በጣም ለፍተዋል። እውነት በጣም ብዙ ሰው ቀይረዋል። አብርሽ እና ሩታ ማይከዳ ነገር ማለት ነው። ሚዲያ አብርሽና ሩታ ከሌለ ማናችንም እንደማንሰራ ማንንቀሳቀስ እናቃለን። ነገር ግን በቃ በተጎዳው ሰዓት የተጎዳው ወገን አይተን መፍረስ ሳንችል ለአንዱም ለሌላም እውነት በውስጥ ራሱ ብዙ ነገር የምታወሩ አላቸው፣ ብዙ የምትናገሩ ያንን ለምን ይሆናል? ምክንያቱም በቃ አሁን ራሱ ጋሼ ብሏላ የተጎዳች ሩታ ናት። ስለዚህ ከሩታ ጎን ሆነን ሁላችንም አብርሽን ጥፋትህ፣ ተመለስ በቃ ትዳርህ ይሻልሃል። ጓደኛ አያዋጣህም ይ ና የሚልህ ሰው አያዋጣህም ብንለው በእርግጠኝነት አብርሽ ይመለሳል። ነገር ግን ይህንም ጥፋት እያለበት እያጠፋ እያለ አብርሽ ጀግና ነው፣ አብርሽ ጎበዝ ነው፣ ትይት ጥርግ ትበል የምትሉ ሰዎች በጣም ነው የምታሳዙንኝ። እውነት ለምን ነጌስ፣ በራሳችሁ ሕይወት ቢሆን ምን ታረጉ ነበር? እውነት ጋሽ ይሄ እንኳን ሞር አያችሁ። አባት ለልጁ አይጨክንም አይደል? በልጅ ማንም አይጨክንም። እኔ እንጃ ያገባችሁ ሰዎች ወይም ደግሞ የወለዳችሁ ሰዎች ትረዱኛላችሁ ብዬ ተስፋ አርጋለሁ። እና ጋሽ የላያችሁ የራሱ ጉዳይ ነው፣ ደክም ያለው አድክሞኛል። እና እኔ አንቺን ይዤ ወደ ቤቴ ነው መግባት የምፈልገው፣ አንቺን እኔ ማለት መያዝ የምፈልገው የሚላት አባት ታውቃላችሁ ማን ነው? ጋሽዬ ማለት የአብርሽ አባት ነው አይደል? እና በአብርሽ የሚጨክን አንጀት አላቸው ጋሽዬ የላቸውም። ለምን በቃ በሚያጠፋው ነገር፣ በሚሰራው ነገር፣ ሚዲያም ላይ በሚታይ ነገር ነው ጋሽዬ ይሄንን መልስ ሊሰጡበት የቻሉ እና እባካቸው በዚሁ አጋጣሚ ማለት ነው በቃ ሁላችንም ይብቃን። ከምር አንደኛዋ እኔ ማለት ነው ከኔ ከኔ ጀምሮ ይብቃን። እነዚህ ልጆች ትዳራቸው እየኖሩበት ከምር እኛ ራሷ አናዋዘግባቸው። በቃ ሌላ ያልሆነ አመለካከት ያልሆነ ስድብ አትሳደቡ። በቃ አብርሽንም ሆነ ሩታንም ሆነ ከስድብ ነጻ ሆኑ በቃ እውነት፣ ስድብ ይብቃችሁ። አንዳንዴ ስድብም ይሰለቻል፣ ስድብም ደግሞ ወደ ኋላ ያረጋችኋል፣ ስድብም ደግሞ እልፍ ውስጥ ይከታችኋል። ይህን ነገር ተብዬ አይደለም ወይ ለምን አልሰራም ለምን ሰርቼ አላገኝም እንዲል ያረጋችኋል ስድብ ማለት ነው ጀግናም ስትሉ ሂድበት፣ ቀጥልበት፣ አንተ አንበሳ ነህ፣ አንተ ማንም አይሰብርህም ስትሉትም ደግሞ ሞር እንኳን በቃ ያገዛችሁት ይመስለዋል። አይደለም ኖ ነጌ ኳ ብሽ የሆነ ነገር ቢሆን ቢሰበር፣ እውነቴ ነው ምላቸው። ማንም ዞር ብሎ ያየው ማንም ማንም ሁላችንም በመልካምነት ጥፋቱን ማለት ነው። በቃ አብርሽ ይሄ ጥፋተኛ ነህ ተመለስ ብንለው ይመለሳል። ሩታዬም ደግሞ ጥፋት ዋታ ይሄን አጥፍተሻል ብትባል ትመለሳለች። በቃ የሆነ አንዳንድ ነገር የምንደገፋቸውም ነገር ደግሞ እነሱን ወደፊት እንዲገፋቸው ነው የሚያረገው። ከምሬ ነው ምላቸው። እነዚህ ሁለቱ ልጆች ትዳራቸውን ይኖርበት ነው ምለው። እንደኔ እንደኔ በቃ ሩታዬ እንደተጎዳችም እንደተከፋችም ተከፋችም ለአንዴ እንኳን በቃ ለመጨረሻ ጊዜ በቃ ሌላም ነገር ቢሆን ሁሉም እንኳን ከሱ ጎን እንድትሆን ሁላችንም በቃ በዚህ ነገር ምክንያቱም አሁን ጋሽ እንደዚህ እየለመነዋት አብረሽም ደግሞ እንደዚህ አንገቱ ደፍቶ በቃ እኔ ደግሞ በሩታ ላይ ማንም ሊያዝን አልፈልግም። ነጌ ደግሞ ጋሽ ሊያዝኑባት አልፈልግም። ጋሽ ማሳፈረችኝ እንድት እንዲሏት አልፈልግም። ሩታዬ በጣም መልካም ልጅ ስለሆነች ጎበዝ ልጅ ናት። አነጋገሯ ራሱ በጣም ማሻላ ብያለሁ፣ ይጨምርላት። ከዚህም በላይ ሩታዬ ጠንካራ ልጅ ናት። ምንም ነገር አትሆንም። ያው አንዳንዴ አለ፣ የሰው ነገር ሰው ነው የሚሰብራችሁ። እንዲህ እኔ እንጃ በምንም ትሰበራለች ብዬ ሩታዬ አላምንም። ነገር ግን በቃ መጨረሻ ለመጨረሻ ጊዜ አንዳንዴ አለ ብትሰበርም ብትጎዳም፣ ላብርሽ ይቅርታ ብታደረግለን ደስ ይለ